ፍተሻ አድርገን ነው። ምክንያቱም ስለ መንግስት የሚያገለግላቸውን አገልግሎቶች አንዳንዶቹን አውትሶርስ እናርግ። በተለመደው መንገድ ብቻ አገልግሎትን ማሻሻል አንችልም፣ ከተለመደው ወጣን በልብለን አንዳንድ አገልግሎቶችን ልክ ጽዳት፣ ጥበቃ የመሳሰሉትን ከመንግስት መስሪያ ቤት እያወጣን እንደመጣ ነው። በመቶ አውቶቢሶች ጀምረናል። ቀስ ብለን አጠቃላይ የፓብሊክ ትራንስፖርት ወይም ደግሞ የአውቶቢስ አገልግሎት መስጠት ዋና አላማውን ሳይስት